ሰላም ጤና ይስጥልን። ይህ በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሙኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የዜና ፕሮግራማችን ነው። ዜናዎቹን ይዤላችሁ የቀረብኩት ኤደን በዳሱ ነኝ። አብራችሁን ቆዩ። በቅድሚያ አርስተ ዜና። ባለስልጣኑ በመጀመሪያ ዙር የአካል ብቃትና የሥነ ምግባር ስልጠና ለወሰዱ አመራርና ነባር ፓራሜተሪ ኦፊሰሮች የስራ ስምሪት ተሰጠ። የባለስልጣኑ የኮሙኒኬሽን ዳይሬክቶሬት ሰራተኞች የስራ እና የልምድ ተሞክሮ ልውውጥ አደረጉ። ወደ ዝርዝሩ እናልፋለን። ባለስልጣኑ በመጀመሪያ ዙር የአካል ብቃትና የሥነ ምግባር ስልጠና ለወሰዱ አመራርና ነባር ፓራሜተሪ ኦፊሰሮች የስራ ስምሪት ተሰጠ። ለዝርዝሩ ሙባረክ መሐመድ የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር ለአመራሩና ና ለነባር ፓራሚሊታሪ ኦፊሰሮች በመጀመሪያ ዙር ሲሰጥ የቆየውን የአካል ብቃት የስነ ምግባር ስልጠና የማጠቃለያ ፕሮግራም የባለስልጣኑ ዋና ስራ አስኪያጅ በተገኙበት አካሂዷል። በመድረኩ የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪውን ተፈራ ከተማችን የኢትዮጵያ ዋና ከተማ የአፍሪካ መዲና፣ ዓለም አቀፍ የዲፕሎማሲ መቀመጫ እንዲሁም የቱሪስት መስህብ በመሆኗ ውብ፣ ጽዱ እንድትሆን የመጠበቅና የማስቀጠል ሰፊ ተልእኮ የሰጠ እንደመሆኑ በርካታ ተግባራቶችን እየተከናወነ የሚገኝ ሲሆን ይህንኑ ተግባር ለማስቀጠል አቅማችንን ከወቅቱ ጋር እየገነባን መሄዱ አስፈላጊ ስለሆነ የባለስልጣኑ አመራርና ኦፊሰሩት በማሰልጠን በከተማ አስተዳደር የሰጠንን ተልዕኮ በውጤት ለመፈጸም የሚያስችል ተግባራትን ለማከናወን የሰጠው ስልጣን ሰፊ ጥቅም እንደሚኖረው ገልጿል። ስልጠናው ከፍተኛ ልምድ ባላቸው ባለሙያዎች መሰጠቱን ዋና ስራ አስኪያጁ ገልጸው ተመራቂዎች ወደ ስራ ቦታቸው ሲሄዱ በስልጠና ቆይታቸው ያገኙትን እውቀትና ክህሎት በመጠቀም አገልግሎት አሰጣጥን በሚገባ በማስተካከል ከብልሹ አሰራር በጸዳ መልኩ ፍጹም ዲሲፕሊን በመላበስ የተጣለባቸውን ኃላፊነት በአግባቡ እንዲወጡ መልክታቸውን አስተላልፈዋል። በማጠቃለያው ስልጠና ለወሰዱ አመራርና ነባር ፓራ ሚሊተሪ ኦፊሰሮች የቀጣይ ስራ ስምሪት ተሰጥቷል። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከ11ዱን ክፍለ ከተማ የተውጣጡ ከ600 በላይ የሁለተኛ ዙር የአካል ብቃትና የስነ ምግባር ሰልጣኙ አመራርና ነባር ፓራ ሚሊተሪ ኦፊሰሮች ወደ ሰንዳፋ የኢትዮጵያ ፖሊስ ዩኒቨርሲቲ በሰላም ደርሰዋል። ወደ ማሰልጠኛው እንደ ደረሱ በዩኒቨርስቲ ማህበረሰብና አስተባባሪዎች አቀባበል ተደርጎላቸው የንድፍ ሀሳብና ወታደራዊ ስልጠናው ለአስር ተከታታይ ቀናት እንደሚቆይና ና በቀጣይ ዙሮች ስልጠናው እንደሚቀጥል ተገልጿል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክቶሬት ሰራተኞች አቻ ተቋም ከሆነው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የሕዝብ ግንኙነት ኮሚኒኬሽን ጉዳዮች ዳይሬክቶሬት በመገኘት በሕዝብ ግንኙነት ና ኮሚኒኬሽን ስራዎች ላይ የልምድ ና ተሞክሮ ልውውጥ አደረገ። በልምድ ልውውጡ ላይ የትምህርት ቢሮ የሕዝብ ግንኙነት ና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ አበበ ቸርነ ስለተቋሙ ተግባር እንዲሁም የስራ ክፍሉ መዋቅር ና ዝርዝር ስራዎችን ሰፊ ገለጻ አድርጓል። በልምድ ልውውጥ ወቅቱን የሚጠይቀው የሚዲያ ና ኮሚኒኬሽን ስራዎችን የማዘመን የተሻለ የመረጃ ምንጭ መሆን እንደሚገባ ተገልጿል። በተቋሙ ኮሚኒኬሽን ዳይሬክቶሬት እየተገበሩ ያሉ የህዝብ ግንኙነት የህትመት ውጤቶችን፣ የማህበራዊ ሚዲያ አጠቃቀም ና የመረጃ አደረጃጀት ተደራሽነት ስራዎች ዙሪያ ማብራሪያ በመስጠት የስራዎች ምልከታ ተደርጓል። የማህበራዊ ሚዲያ አጠቃቀምን ማሳደግ ስራዎችን ወደ ህብረተሰቡ ለማድረስ ከፍተኛ ጠቀሜታ መኖሩ ና ስራዎች በሚሰሩበት ወቅት ለህብረተሰቡ ተደራሽ ሲደረግ ጥራቸው የጠበቀ መልኩ ሊሆን እንደሚገባ አቶ አበበ ገልጿል። የባለስልጣኑ ኮሚኒኬሽን ዳይሬክቶሬት አቶ ምስራች ግርማ የተደረገላቸው የልምድ ተሞክሮ ማጋራት አመስግነው ከትምህርት ቢሮ የማህበራዊ ሚዲያ አጠቃቀም የመረጃ አደረጃጀትና የሚዲያ ሞኒተሪንግ ተግባራትን የወሰዱትንም ልምድ ወደ ተቋማቸው በማምጣት የኮሚኒኬሽን ና የህዝብ ግንኙነት ስራዎችን አጠናክሮ እንደሚሰሩ ተናግሯል። ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት የደንበዳ ሶነኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።